ጆሮአችሁን አታባክኑት። በሞት የማይረባ ነገር አትስሙበት፣ ረዘፈን አትስሙበት። ይሄ ጆሮ ቅዱሳን መላእክትን የሰሙበት ቃል ነው። ይሄ ጆሮ ሳሙኤል እግዚአብሔርን በሌሊት የሰማበት ጆሮ ነው። ይሄ ጆሮ ድንግል ማርያም ቅዱስ ገብርኤልን የሰማችበት ጆሮ ነው። ይሄ ጆሮ ቅዱሳን አባቶቻችን እግዚአብሔር ሲጠራቸው የሰሙበት ጆሮ ነው። ጆሮቻችሁን ለዘፈን፣ ለጨዋታ ለምን ትከፍቷቸኋላችሁ? ጆሮ ጆሮ ክቡር ነው። ጆሮቻችሁን ለእግዚአብሔር ብቻ ከፈቷቸው፣ የእግዚአብሔር ጆሮዎችም ለእናንተ ይከፈታሉ። የእኛ ጆሮ ለእግዚአብሔር ከተዘጋ የእግዚአብሔር ጆሮ ለእኛ ዝግ ነው። ስለማይሰማ ሳይሆን የሚሰማ ነገር ስለሌለን ማለት ነው። ያጸምም ከመዘይ ይሰም ይጎነድ ከመዘይ ይሁብ ይላሉ ሰለስቱሚት በቅዳሴ እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። ዝም የሚለው ስለምንድን ነው? የማይሰማ ነገር ሲኖር ዝም ይላል እግዚአብሔር የሚሰሙትን ይሰማቸዋል፣ የማይሰሙትን አይሰማም። ስለዚህ ጆሯችሁን አታባክኑ። ዘፈን ይፈቀዳል አይፈቀድም፣ አሁን እዚህ ወዚህ ክርክር ውስጥ እንንውጣ። ይፈቀዳል አይፈቀድም ሳይሆን ጉዳዩ ጆሯችንን ያበክናል ነው። ኃጢያቱን እንተው፣ ዝም ብላችሁ ኃጢያት ነው ዘፈን። እንዲያው ከዚያ በታች ግን ጆሯችን እንዴት ነው በዘፈን ኒቁ። አሁን እስቲ ሌላውን ተውት። እሺ ያላገባው የሴቱ በቱ፣ አሁን ያገባችሁ ሰዎች ለሆነ ሰው እየተዘፈነ እንዲያው የምትሰሙ ለሆነች ሴት ምን አርግ ብላችሁ ነው እንዲሆን ይገርመኛል። እኮ ለእንዴ እኮ አንድ ጊዜ የዘፈናችሁላትን ሰው አግኝታችኋል? ምን ምን ባሉኝ ነው እንደው እምትዘሉት ማለት ነው። ሰው ለማያውቃት ሴት በተዘፈነ ዘፈን ሲዘል ያድራል እንዴ? ይህ ነውር እኮ ነው፣ እኮ ጅልነት እኮ ነው፣ ይሄ መባከን እኮ ነው። ኧረ በሞቴ ስሙኝ። አሁን ዘንድሮ በየቦታው በጦርነት የረግፉትን ወንድሞቻችን ታውቃላችሁ አይደለም። በቀኝም በግራ መጀመሪያ እኮ ሰይጣን ምን አድርጎ መሰላችሁ? አርባ ሀምሳ ዓመት አይምሯችን አባክኖ ነው። ዛሬ በጦርነት የሚያባክንን መጀመሪያ አባክኖናል። ንጽሕናችን አባክኖታል። ሰውነታችን ባክኗል። ይሄው ተነግሮ የማይሰማ ሰው መግደልም በቃኝ የማይል ወጣት ተፈጠረ። ስለባከናችሁ ነዋ በኳስ ፍቅር ጠልፎ ሲደነዝዝ የኖረ እንዴት ብሎ ይሰማል? ስለዚህ መጀመሪያ ስለደነዘዝ አባከነንና ደግሞ አሁን በጥይት ያባክነናል። ስለዚህ ጆሮአችሁን ጠብቁት። ለምንም ነገር እንኳን ክርስቲያን አንድ ፈላስፋ ያለውን ልንገራችሁ። አንድ ፈላስፋ የሆነ ሰው እየሮጠ ሂዶ አንተ አንድ ነገር ልነግርህ ነበረ አለ። ቆይ ቆይ፣ ሰዓት ነግረኝ ሶስት ጥያቄ ልጠይቅሃለው። አንደኛ የምትነግረኝን ነገር አይተዋል ወይ? አላየሁት። ሁለተኛ የምትነግረኝ ነገር እውነት ነው ወይ? እኔ እንጃ። ሶስተኛ የምትነግረኝ ነገር ስለ ጓደኛ የክፉ ነገር ነው ወይ? አዎ። እንዳትነግረኝ በሕግ አምላክ ብሎ ሰደደው ይባላል። ምንም ለማይጠቅምን ነገር ማለት ምንም። አሁን ሰው የሚያወራው ነገር እኮ ይገርማቸዋል። አንዳንዱ ሰው የጦር ጄኔራል ሆኖ ያድራል። አንዳንዱ ኮማንደር ይሆናል። በቃ ኮማንድ ሴንተር ሆኖ ጦርነቱን ሲመራ ውሎ የእነ እንትና ችግር እኮ ነው፣ እነ እንትና እኮ ነው ይህን ሁሉ ችግር ያመጡት ይላል። እንዲሁ እኮ ግርም እኮ ነው። እንዲሁ አርፋ አትቀመጥም፣ ስራን አሰራም ወይ የሆነ ቴድ እኮ ነው የምነግራችሁ። ዝም ብለን የራሳችን ስራ ማንሰራ ማስተካከል። እንዲሁ በዚህ ዓለም ላይ ጅል ማለት በማያገቡት የሚገባ ነው ማለትም ማለት ነው። ስለ ሀገራችን ጉዳይ አንቆርቆር እያልኳችሁ እንዳይመስላችሁ። እንደ ጭልፊት አጥንት ይዛችሁ እንዳትሮጡ፣ ሞጭላፊ አትሁኑ። እኔ ያልኩት ምን ማለት ነው? አንድ ሰው ምን ማለት በሀገርም ሆነ በጎረቤት ወይም በራሱ ችግር ሲፈጠር፣ እነገሌ ለምን እንዲህ አደረጉ ሳይሆን የሚለው ምን ማለት ነው? አሁን እኔ ምን ማድረግ እችላለሁ ነው። እስኪ በሉ ሁላችሁ በሉ እንጂ ሁላችሁም፣ አሁን እኔ እሺ ምን ማድረግ እችላለሁ? ምንም ነገር ሲፈጠር ሁልጊዜ የራሳችሁን ድርሻ ነው መስራት። ይህ ሰዎችን ጉዳይ በመፍጠልጠል አሁን ብድግብ ነህ፣ ፓትሪያርኩ ምን እያደረጉ ነው በዚህ ሰዓት? እንዴት ሊቀጳጳሱ ዝም ይላሉ? እንዴት አንተ ዝም አልክ? መፍጠር ያለበት የራሳችን ምን እያደረግን ነው? ሀገረ ስብከት ምንድን ነው ያደረገው? የሆኑ ማህበራት ምንድን ነው የሚሰሩት እዚያ ተጎልተው ሚል ሰው አለ። አንተ ምን እያደረግክ ነው? ሰው መስራት ያለበት የራሱን ነው። የራሳችን ስራ እንድንሰራ አምላከ ቅዱሳን ይርዳን። ስለዚህ ያባከን ነው ጆሮ አለ፣ ያባከን ነው እጅ አለ። በዚህ እጅ አባቶቻችን የሐዋርያው የቅዱስ ቶማስ እጅ ከተቆረጠች በኋላ ከተቆረጠች በኋላ ምን አድርጋ ነበረ? እሱ ሞቶ ከተቀበረ ሰማይትነት ከተቀበለ በኋላ በአመት በአመት እየተገለጠች ታቆርብ ነበረ ከሞተ በኋላ ማለት ነው። የቅዱሳን እጅ ሙቶም ይሰራል። የእኛ እጅ ደግሞ ሙቶም ይበጠብጣል። ብዙ ሰዎች እኮ ሙተው በቁማቸው የገመዱት ገመድ ነው ዛሬም እየጠለፈም ይጥል። ሙተውም እጃቸው ረጅም የሆኑ ሰዎች አሉ። ቅዱሳን ደግሞ ሙተውም እጃቸው ሕይወት ይሰጣል። ቅዱስ ሉቃስ ወንጌልን እየጻፈ ሲያስቸግር ንጉሱ የዚህን ሰው እጅ ካልቆረጥኩ አላርፍም ብሎ ቆረጠው። እመቤታችን የብርሃን እጅ ቀጠለችለት። የኛ እጅ በምን እንደሚቆረጥ ተመልከቱት። ቅዱስ ዮሐንስ ዘደማስቆ ስዕል እየሳለ ስዕል እየሳለ የቅዱሳንን ስዕል እየሳለ ቢያስቸግር ንጉሱ እጁን ቆረጠው። የቀኝ እጁን ቆራጣ በግራ እጁ ይዞ ሄደና ከእመቤታችን ስዕል ያንችን ስዕል በሳልኩ እጄ ሲቆረጥ ዝም ተያለሽ አለ። እመቤታችንም ቀጠለችለት። አሁን የኛ እጅ ምንድን ነው ሲሰራ የሚውለው? ይሄ እጅ እኮ የድንግል ይገርመኛል፣ የድንግል ማርያምም ስም እጅ እጅ ተባለ። ሌላ ስም ጠፋ። ምን ይደረግ? መለኮትን የታቀፈች የኛም የሌቦቹ እኩል ስም አግንቶ እጅ ተባለ። ዓለምን የቀደሱ የክርስቶስ አካላትም እጅ ተባሉ። ሌላ ስም የለ። ሰው የቋንቋ ደሃ ሆነና የእኛም የርኩሶቹ እጅ ተባለ። እጃችን መንጻት ይጠበቅበታል በሰው ላይ ከመቀሰር ያልተፈቀደለትን ከማንሳት የሰውን ደም ከማፍሰስ ሰውን ከመቀማት ያልተፈቀደለትን ከማንሳት ከዚህ መንጻት አለበት። ከንፍገት መንጻት አለበት። ከስንፍና መንጻት አለበት። የአቡነ ሳሙኤል ዘዋልድባ እጅ ዋልድባን መሬቲቱን እንደመሶብ ብድግ አድርገው ለሥላሴ ያስባርከዋል። መሬትን ብድግ አድርገው እንደ መሶብ የሚያስባርቁ እጆች ነበሩ። የሙሴ እጆች ተዘርግተው ሲቆሙ የእስራኤል ጠላት በሙሉ እንደ ቅጠል ይረግፉ ነበረ። የሙሴ እጅ ብቻቸውን ሲዘረጉ የኢየሱስ ክርስቶስን እጅ ስለሚወክሉ ሙሴና አሮን፣ ሙሴ እጁን ሲዘረጋ እስራኤል ያሸንፋሉ፣ ሲያጥፈው ይሸንፋሉ። ከዚያ በኋላ ምንድን ነው የተደረገ? አሮንና ሆር የሙሴን እጅ ተሸክመው ዋሉ። ሲደክማቸው ድንጋይ ኮልኩለው አስደገፉ የሙሴን እጅ። ክንደብርቱ ነው ሙሴ። ያ የሙሴ እጅ የተሸከመ ድንጋይ ቅዱስ መስቀል ነው ይላል። የሙሴ እጅ የክርስቶስ እጅ ነው። ሙሴ እጁን ሲዘረጋ እንዳሽ እስራኤል እንዳሸነፉ ክርስቶስ እጆቹን በመስቀል ላይ በመዝገር ዘርጋቱ እኛ ጋር እንትን ድል ነሳል። እነዚህ እጆች ናቸው ያዳኑ የክርስቶስ ኦ አይዳ ውለ ለሐኳ ሁለ አዳም ተቀነው አበቅነው ተመስቀል አዳምን ያበጃጁ እጆች በችንካር ተቸንከር ተቸነከሩ ወዮ እሱ እጆቹን ሲቸነከር የእኛን ጠላት ዲያብሎስን በሳት ዛንጀር ቸነከረልን እሱ እጆቹ ላይ ሲቸነከር የእኛን ስም በሕይወት መጽሐፍ ጻፈ በደሙ አተበን እጅ ይህንን ይመስላል እጅ ክርስቶስን የሚመስል ነው እረ እጅ እንደዋዛ ረከሰ እጆቻችንን ከማርከስ ይሰውረን ይህ በእጆቻችሁ ላይ ያደረጋችሁት ድሪቶ ነገር መወገድ አለበት እገሌ ገሌ አላችሁ እጃችንን እናንሳ እጃችን ይንፃ፣ ለጸሎት ይነሳ። ይቀጣል በሰፊያድ አንደገና ንገራቸው። ቢያንስ በቀን ቢያንስ በቀን ለአንድ ሰዓት ያክል ያን ባይሆን ለ25 ደቂቃ እጅ መቀጣት አለበት። በምን በሰፊህ እጅ ብታሰናክል ከአንተ ቆርጠህ ጣል ማለት እጅህን በመዘርጋት ቅጣው ማለት ነው። ዘርግ ተጸልይ። አይን ባክኗል፣ እጅ ባክኗል። እግር እኮ የምን ምሳሌ እንደሆነ ብነግራችሁ በጣም ትደነቃላችሁ። እግር የካህናት ምሳሌ ነው። እግር የስልጣነ መለኮት ምሳሌ ነው። የክርስቶስ ስልጣኑ እግር ይባላል። ጠላቶችን በእግር እስከምትገዛ ድረስ ይባላል። ስልጣን ማለት ነው። መዝሙር መቶ ዘጠኝ ላይ ነበር። በየማንየ እስካገባው ምለጽ ላይ ተከታይ ተመከየደ ለእገሪከ። ስለዚህ የተባለ የክርስቶስ ጠላት ጠላቶችን በእግር ትገዛል። እስከምትገዛ ደርሰ የክርስቶስ ጠላቶች መናፍቃን አጋንንት ናቸው። አይሁድ ናቸው። በእግሩ ማለት በስልጣኑ ነው። እግር የመለኮትን ስልጣን ነው የሚወክለው እግር የሐዋርያትን ስልጣን ነው የሚወክለው እግር ቀሳውስትን ነው የሚወክለው እግር ዲያቆናትን ነው የሚወክለው። ራእየ ዮሐንስ ምዕራፍ አንድ ቁጥር 17 ላይ ሲናገር የክርስቶስን እግሮች እንዲሁ ብሎ ይገርጣቸዋል። ወእገሪሁ ከመብርተ ሊባኖስ ዘአር ሰንወ በእሳት የክርስቶስ እግሮቹ በእሳት እንደጋሉ እንደ ሊባኖስ ብረት ናቸው ይላል። የክርስቶስ እግሮቹ የተባሉት ካህናት ናቸው የጋሉ ናቸው የተኮሱ ናቸው ማለት በፍቅር ሃይማኖት የነደዱ በሙቀት ሃይማኖት የሞቁ ናቸው ሙቀት ሃይማኖት ሙቀት ጸሎት ያላቸው በቃለ ስልጣናቸው በግዘታቸው በጸሎታቸው በቅዳሴያቸው በመስቀላቸው አጋንንትን የሚያቃጥሉ ናቸው እግር አላቸው ክርስቶስ አጋንንትን በካህናት ይረግጣልና አንድም ለስብከተ ወንጌል ይፋጠናሉና አንድም ለተልዕኮ ይፋጠናሉና እያሉ አባቶቻችን ተርጉሞታል። አንድም የዲያቆናት ምሳሌ እያሉ ተርጉሞታል። ለስብከተ ወንጌል ስለሚፋጠኑ፣ ለተልዕኮ ስለሚፋጠኑ፣ አጋንንትን ስለሚረግጡ ካህናት የክርስቶስ እግሮች ተብለው ይጠራሉ። እግር የተባለ ይሄ ነው። እግር የክርስቶስ ምሳሌ ነው። እግር የሐዋርያት ምሳሌ ነው። ይህንን እግር የት ላይ እንደምታወሉት አስቡት። አንዳንድ ወዶቻችሁ ዝም ብላችሁ ሸርባችሁ ታውሉታላችሁ። አንዳንዱ ሰው አለ ከሰው ሱቅዱ ወደ ደጃፍ ላይ ተጎልቶ የሚውል ይህም እግር ሊባል። እግዚአብሔር ስድስት ነገርን ይጠላል፤ ሰውን ከፍ ዝቅ አድርጋ የምታይ አይን፣ ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ፣ ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ፣ ወደ ክፉ የምትሮጥ እግር መጨረሻ ላይ ሰባተኛ ይቱን ይጠላታል እና መጽሐፈ ምሳሌ ምዕራፍ ስድስት ላይ በወንድማማች መካከል ጠብን የምትዘራ መላስ ይላል። ነገረ ሰሪን እግዚአብሔር ይጠላታል። እያንዳንዱ አፍ የነቢያት ምሳሌ ነው። አፍ በነገር በስድብ ወልጅ ብሎ ሰው በመሳድብ በማማት በርግማን በዚህ ሁሉ ጎስቁሏል። ገንዘብን በከንቱ አታባክን። በሉ በምን አታባክን በከንቱ አታባክን። አካላችን በከንቱ ከማባከን ይሰውረን። ይሄ አፋችን ኤልያስ ሰማይን የለጎመበት አፍ ነው። ልብ ብላችሁ ስሙ። ይሄ አፍ ሙሴ መሬትን የከፈተበት አፍ ነው። አሮን ይሄ እጃችን ሙሴ ባህር የከፈለበት እጅ ነው። ይሄ እጅ ገብረ መንፈስ ቅዱስ መና ከደመና ያወረዱበት እጅ ነው። ይሄ እጅ አቡነ ተክለ ሃይማኖት ከሱራፌል ጋር ያጠኑበት እጅ ነው። ይሄ እጅ እጃችሁ ክቡር ነው። ለራሳችሁ ክብር ስጡት። ከማይረባ ነገር አታልከስክሱት። ሰውነታችሁን ከበር አድርጉት። ራሳችን እንድናከብር አምላከ ቅዱሳን ይርዳን። አላችሁ? የላችሁም? አላችሁ? የላችሁም? አንድ ሁለት ነገር ልጨምርባትና ልጠቅልለው። ልጨምር? ይብቃ። ጨምር። ትንሽ በሰዓት እንድትገቡ ብዬ ነው እንጂ ሌላ አይደለም። እሺ ሁለት ነገር ልጨምርባት። ገንዘብህን በከንቱ በሉ እንጂ ገንዘብህን በከንቱ አንደኛው፣ ገንዘብ ምንድን ነው? ንጽህና በሉ እንጂ። ሁለተኛው ገንዘብ ሰውነት በሉ እንጂ። አይምሯችሁንም አታባክኑት። አንዳንዱ ሰው እኮ ሲያጠና መጽሐፍ ሲያነብ፣ ወሬ ላይ መጽሐፍ ብትክ ብትክ ብትክ ብትክ እስኪልህ የነበረው መጽሐፍ ስትሰጡት እንቅልፍ ይዞት ጭልት ጭልት ወሬ ብትክትክትክትክትክትክ ሲያለ ነበር። ሰብካ ሲጀመር ጨለት፣ ቅዳሴ ሲጀመር ጨለት፣ ማይሌ ሲጀመር ለህጥ እንውዝ። ምን ይባላል? ያው ኔ በቁም መሞት። ለምን አይምሮን አባክኖት? ወሬ ሰክሰከ ሰክሰከ። እዚህ ውስጥ ቃል እግዚአብሔር ቤት ይገባል? እዩ ደልዘ፣ ሰርዘ፣ የተደል ስርዝ ወረቀት ያጽፋል እንዴ? የብዙ ሰው ጭንቅላት እኮ የተሰረዘ ወረቀቱ ሆኗል። በነገር ተሰርዞ ተደልዞ ወሬ ሲሰርዝ ሲያባዛ ሲቀምር፣ ያው ሻር ሊቅ መስል የነገር ቀመር ነው ሲቀምር የሚውለው አይምሮውም ሞልቷል እያልኳችሁ ነው። ይሄ የነገር መንጻት አለበት። ነገረኝነታችን መተው አለበት። ዝባዝንኬ ነገር አታጠራቅ። ቅድም ብያቸዋለሁ፣ ሰው በመረጃ ሊቅ አይሆንም። እስኪ በሉ ሰው ሊቅ የሚሆነው በምንድን ነው? በትምህርት ነው። መረጃ በመሰብሰብ አይደለም። አጠራቅማ ጥራዝ ነጠቅ ወሬኛ ልትሆን ትችላለህ እንጂ ሊቅ አትሆንም። ሊቅ የሚቆነው በስሎ በመማር ነው። ስለዚህ አይምሯችሁን አታባክኑት። አጥንታችሁ እንድትይዙ ማሰላሰል እንድትችሉ አስተዋዮች እንድትሆኑ ደርባባዎች እንድትሆኑ የማትታወቁ እንድትሆኑ ቀስ ብላችሁ አስባችሁ የምትናገሩ ተናግራችሁ የምታስቡ እንድትሆኑ አይምሯችሁ ክፍት እንዲሆንላችሁ ነገር አትሰብስቡ፣ ወሬ አታጠራቅሙ፣ ድልዝ አታድርጉት ጭንቅላታችሁን። እግዚአብሔር ብሩህ አይምሮ ይስጠን። እንዲህ ይላል መሰላችሁ። ማይቶቱ ለስጋ ከአይን ከውቱ የሰውነት ብርሃን አይን ነው። እስቲ በሉ በሞቴ ምን ነው? ምን ነው? ምን ነው? አይን አይን ይላል። ተበልከቱ ወሶበ ብርሃን፣ ወሶበ ብርሃን ዘላይሌከ በላይ ላይ ያለው አይን ይላል፣ ጨለማ ከሆነ ወሶበ አይን ከሃማሚ ይላል። ይቅርታ ባይን አይን ጨለማ ከሆነ መላው አካልህም ጨለማ ይሆናል። አንድም ሚሉን አባቶቻችን ማይቶቱ ለሥጋ ከአይን ከውቱ የሰውነት ብርሃንን ምንድ ነው አእምሮ ጠባይህ ነው። እስቲ አእምሮ ጠባይ በሉ አእምሮ ጠባይ ማለት የተፈጥሮ እውቀት ማለት ነው። አእምሮ ከጎሰቆለ ግን ሰውነቱ ሁሉ ጨለማ ይሆናል ማለት እጅ ያላሰበውን ይጨብጣል። እግ አንደበትህ ያላሰበውን ይናገራል። እግርህ ያላሰበው ቦታ ውሎ ይመጣል። ሆዳ ያላሰበውን በሙሉ ይበላል። አላሰብከው ትወላለህ፣ ያላሰብከውን ታገባለህ፣ ሳታስብ ትፋታለ፣ ሳታስብ ትመነኩሳለ፣ ሳታስብ ቆብክን ትጥላለህ፣ ሳታስብ ትሾማለህ፣ ትሾማለ፣ ሳታስብ ትሻራለ፣ ሳታስብ ትበጠብጣለህ። የሁሉ ችግር በምንድን ነው? አይምሮ፣ አይምሯችን መባከን የለበትም። የቅዱስ ቄርሎስ አይምሮ እኮ በሞቴ ዛሬኛ እኛን አይምሮ ተውት፣ በሞቴ አንድ አባትን አንድ ልጅ እንዲህ አላቸው። አባ አላቸው፣ አቤት። እንደው እየረሳሁ እምቢ አለኝ አላቸው። እየረሳሁ እምቢ አለኝ ሲላቸው ምን ቢሉት ጥሩ ይመስላችኋል? አይ ልጄ፣ መፍትሄውንስ ብነግርህ ትረሳው ይል አሉት። መፍትሄውንም ብነግርህ ምን ትለዋለህ? ትረሳዋለህ። እንዲ ምን ያደርግልሃል ይላል። አሁን እኮ በሞቴ ልንገራችሁ፣ የመርሳት ችግር አለብን። በሉ በሉ በሉ እንጂ በጣም ደግሞ የሚገርመው የመርሳቱን ችግር መፍትሄም የመርሳት ችግር አለብን ማለት ነው። ገብቷችኋል አይደለም? የመርሳቱን ችግር መፍትሄም እንረሳለን ማለት አሁን መፍትሄውንም እንረሳለን። እየረሳን በሽታምናል። የመርሳት ችግር አለብን መፍትሄውንም ረስተናል። ስለዚህ ምን እናርግ ካላችሁን፣ እንናዘዝ። ወሬ ማጠራቀም እናቁም። ሰውነታችን ይንጻ። የዚያን ጊዜ ክፍት አእምሮ ይኖረናል። እንደ ቅዱስ ቄርሎስ የማጥናት ጸጋ ነበረው። ምን ይላል ተመልከቱ፣ አንድ ቃል ሲናገር ተመልከቱ። ወሶ ይሰሞ ለቀለም ያጸኖ ባህዱ ጊዜ ወይ መስል ከመዘቀዳሚ ተምህረ። አንድን ቃል ከመምህሩ አንደበት ሲሰማ እንደ ተዳመጠው ብራና ላስ ላስ ያደርገዋል። አስቀድሞ የተማረው ይመስል ነበር ይላል። በልቡናችን ማደር ያቃተን በስጋዊ እውቀት ድሆች በመንፈሳዊ እውቀት ድሆች ሆን ነው። አይምሮአችን ስለሞላ ነው። ንጹህ አይምሮ እግዚአብሔር ያድለን። ሌላው ሀብት ሆድ ነው። እስኪ ሆድ በሉ በሉ ሆድ በሉ። ምን አላችሁ? ሆድ በጣም ሀብት ነው። ጸጋ ነው። ጥሩ ጸጋ መቤት ይህ እ አባ ኮ እንዲሁ ነው የሚለፈልፍ ሆድ ስላለሁ ባይበላ እንዴት ይቆማል? እዚህ ሆድ ሀብት ነው እኮ ማለት እንዲህ ማፋችለው እኮ በልቼ እኮ ነው ዝም የምለፈልግ መስላቸው እ ሆድ ሀብት ነው። ማባከን ግን አይገባም። እስቲ ማባከን በሉ ምን አረጋችሁ? ማባከን እንዲሁም ይገርማችኋል። ክርስቲያን ያገኙ ሁሉ አይበላም ን ጥርግ ጥርግ ብሎ ጥርግ አይደረግም። ተጠንቅቆ ነው የሚበላው፣ በሆኑት ማለት ነው። እ ጥርግ ጥርግ ስትበሉ እንቅጥ ይኖራችሁ። እውነቴ ነው። አሁን ስትበሉ አበላ አበላልላኩ ራሱ በመጽሐፍ ቅዱስ ተደግሯል። መጀመሪያ ከሰው አስቀድመህ እጅህን አትስደድ። ሰው ሰው መጽሐፈ ሲራክ ምዕራፍ 34 ቆይተህ ስደድ። ይውላችሁ ገበሬው እኮ ሊቅ ነው የኢትዮጵያ ገበሬው በሉ ግቡ፣ ግቡ፣ ግቡ፣ ግቡ ይላል። ቶሎ አይሰድም እጁን። አየህ ሊቅ እኮ ነው። መቤቴ ቆይ እጅህን አትስደድ። ምግቡ ይበቃናል አይበቃንም ብለህ አታጋን ይላል። አትገምግመው ለዚህ ሁላ ሰው ይበቃል። እንዲህ አትበል፣ በረከተ እግዚአብሔር እንዳይለይ። ዋ አንቆሳት ብለው እንዳትሞት እጅህን ወጥ አትንከር፣ መጽሐፍ ቅዱስ መቤቴ። እጅህን ወጥ አትንከር፣ ስትበላ ምላስህን አታጩህ፣ ድስተ ሰው ፊት አትጥረግ፣ መሶቡን ወደፊት አትጎትት። ወላዲታ ምና ግን መጽሐፍ ቅዱስ ላይ ያለ ነገር ነው፣ እየቀለድኩ እንዳይመስላችሁ። እያንዳንዷ ነገር ማለት አብዝተህ አትብላ፣ ይሰጥማል። ሆድ መርከብ ነው ብሏል ዮሐንስ አፈወርቅ። ሆድ ምንድን ነው? ያለ መጠን ሲጭኑት ምን ያደርጋል ይህ ሰጥማል እያልኳቸው ስኮ አሁን እኮ ሰጥመናል እኮ አለን እንቅልፍ አስጥሞን ዝንን ማደር በቃ ጸሎቱ ሰጠመ ስግደቱ ሰጠመ ጥናቱ ሰጠመ እቅዱ ሰጠመ ንግዱ ሰጠመ ሀገርም ሰጠመ በወዳሞች ምክንያት ማለት አህያ ይመስል እየሞቱ ሁሉ መብላት ከእንስሳት መካከል እየሞተች የምትበል አህያ ናት አሁን እየሞተ እየሞተ እዚህ እዚህ እየሞተ ስንት ወንድሞቻችን ያለ ቀባሪ በየተራራው እየቀሩ አሁንም ባልረቡ ግጡም፣ ኧረ ተው፣ ሆዳችሁን አታባክኑት። ሆድ እውነት ነው ሆድ ባከነ ማለት ይሄ ነው ያለ መጠን ዝም ብሎ እንደው ዝም ብሎ ማህት አይወላችሁ። በመጽሐፍ ቅዱስ አሳማ አይበላም። ይገርማቸዋል። ይበላል አይበላም። እስቲ አሳማ አትብሉ በሉ ብሉ ብሉ ብሉ ምናት ምናት ያለ አሳማ? ለምንድን ነው አሳማ ጎን የለውም? ዝም ብሎ ጠቅላላው ሰውነቱ ሆድ ነው። አሁን ሰው የሚያገባ በሆዱ የሚያስብ በሆዱ የሚመነኩስ በሆዱ የሚቀድስ በሆዱ ይቀርታል፣ የሚያረጉትን ነው እሚያረጉትን ማለት የሚያወራ በሆዱ የሚሾም በሆዱ አገር የሚመራ በሆዱ ሀገር የሚሸጥ በሆዱ አሳማ አይበላም ማለት እማይበላ፣ የማይበላውን መጣል አይደለ? የማይበላውን እኮ መጣት የግር በታቸው በጉ ይታረድና፣ ይህን እግር እግሩን እየቆረጡ መጣል ነው የማይበላውን እንደሚጥሉት፣ እግዚአብሔር ሆዳምን ሰው ከገነት አውጥቶ ይጥለዋል። አሳማ አይበላም ይጣላል ማለት ነው። ሌላው የአሳማ ጠባይ ይላሉ ሊቃውንት፣ አሳማ ባለቤት፣ ውሻ ባለቤቱን የሚያውቀው በሽታው ነው፣ የባለቤቱን ሽታ ያውቃል። አሳማ ግን የሚያውቀው በሆዱ ነው ባለቤቱን የሚለየው ከበላበት ቦታ ሲሄድ ነው። ሆዳቸውን ብለው የሚጸልዩ ክርስቲያኖች አይጸድቁም ማለት ነው። ስለዚህ በሞቴ ሆዳችን እንድንገዛ አምላከ ቅዱሳን ይርዳል። ምን አላችሁኝ? አሜን በሉ እንጂ ሆዳችን ለመግዛት ያውቃል። ሆድን ማባክ አሁን ሆዳችን ባናባክ ነው ባንጠግብ፣ ሊመሰላችሁ አባቶች ይኸው ዛሬ ጾም አይደለም እንዴ? ጾመ ነቢያት ሙሴ አርባ ቀን ጾመ፣ ምን ተሰጠው? ታቦት፣ ታቦት በሉ። ሆዱን ጠብቆ ሆዱን አባክኖ አይደለም። ኤልያስ አርባ ቀን ጾመ የት ገባ? ብሔረ ሕያዋን ሞትን አመለጠው። ሆዱን አባክኖ ነው? ጠብቆ በሉ፣ ጠብቆ በሉ። እዝራ አርባ ቀን እህል ሳይበላ ተቀመጠ። የተቃጠሉትን 46 የብሉይ ኪዳን መጽሐፍትን ፍንትው ተብለው ተገለጡለት። ሆዱን አባክኖ ነው? ጠብቆ ያው ይላችሁ ገንዘብህን በከንቱ አታባክን ማለት ሰዓት ላፊም አለመብላት፣ ያገኙትን አለመብላት፣ ገቢያ ለገቢያም አለመብላት፣ ያልተባረከውን ሙቶ ያደረውን ሁሉ አለመብላት፣ አለመስከል፣ አለመልከስከስ፣ የአይዛብን መስዋዕት ሁሉ አለመብላት። ሆዳችሁን ግዙት እንጂ አይግዛችሁ። ሆዳችን እንድንገዛ አምላከ ቅዱሳን ይርዳን። አላችሁ ሌላው ገንዘብህን በከንቱ ገንዘብህን በከንቱ ሌላው የተሰጠንን ገንዘብ ጥቂት ብቻ ልሁለት ሁለት አይደል ያልኩኝ። አንድ ህግ በሉ እስቲ ህግ በሉ። እግዚአብሔር የሰጠን ሌላው ገንዘባችን ምንድን ነው? ድሮ ሰው ሲበድር ምንድን ነው የሚባለው? በህግ አምላክ። በምን አምላክ ነው የሚባለው? ህግ ወደ ገነት ነው ልውሰዳችሁ፣ ወደ አዳም ወደ አባታችን አዳም አዳም ከሞት ይጠብቀው የነበረ አንድ ጥሩ ገንዘብ ምን ነበረው? ያ ገንዘብ ተጨማሪ ገንዘብ ነው ከቅድሙ ሌላ ምን ይባላል በለስ እስኪ በለስ በሉ በለስን አትብላ ስትበላ ምን ትላለ አቤት ስለዚህ አዳም በለስን ቢጠብቃት ምኑ ይጠበቃል ህይወቱ ይጠበቃል እስ ህይወቱ ይጠበቃል በሉ ህይወቱ በለስን ሲያባክናት ህይወቱ ምን አለ ባከነ ማለት ሞተ በለስ የተባለ ህግ ነው ይላሉ ሊቃውንት ህግ እግዚአብሔር የሰጠን ሀብት ነው ሰውን የሚጠብቀው ህግ ነው። የማን ህግ? ሰው የእግዚአብሔርን ህግ ሲጠብቅ የእግዚአብሔር ህግ ሰውን ይጠብቃል ይላሉ አባቶቻችን። ሰው የእግዚአብሔርን ህግ መጠበቅ አለበት። አሁን ከዛሬ ጀምሮ ይብስር አልሰጣችሁ ነው። አስሩን ትእዛዛት በደብተራችሁ ላይ ጻፉ። ስድስቱን ትእዛዛት በደብተራችሁ ላይ ጻፉ። እነዚያን በቀን በቀን እያነበባችሁ ራሳችሁን መዝኑ። ህግ ከጠበቃችሁ እግዚአብሔር አሳልፎ አይሰጣችሁ። እንዲህ አለ ጌታ ለወይንስ ስ ሐዲስ ውስተ ወይን ሐዲስ ውስተ ተመልከቱ፣ ውስተ ዝቅ ሐዲስ ይወድይዎ ወይ ታቀቡ ክልኤሆሙ በበይናቲሆሙ። አዲስ ወይንን በአዲስ ሰውነት ይጨምሩታል፣ ሁለቱም ይጠባበቃሉ። የማቴዎስ ወንጌል ምዕራፍ 9 አዲስ ወይን የተባለች እርጅና የሌለባት የክርስቶስ ሕግ፣ አዲስ ሰውነት የተባለ አዲስ ማሰሮ የተባለ ንጹሕ ሰውነት፣ ሁለቱም ይጠባበቃሉ። ወይኑ ረዋቱን ምን ያደርገዋል? ያለሰልሰዋል፣ ያሰማምረዋል። ረዋቱ ወይኑን ያበስለዋል። ወይኑና ረዋቱ ይጠባበቃሉ። ሰው ህግን ይጠብቃል፣ ህግ ሰውን ይጠብቃል። ሰውን የሚጠብቀው ህግ ነው። አዝላ አኮን ይህነ ዘናቅቦም ለህገጋት አላሙንቱ ህገጋት ያቅቡነ ይላል ማሪሰር። ህግ እኛን፣ እኛ ግን አንጠብቀውም። እምንጠብቀው ለራሳችን ነው፣ እንድንጠበቅ ነው። ህግ ጠባቂያችን ነው። አሁን ሀገርም የምትፈርሰው እኛም በሞት የምንፈርሰው ሕግ ስናፈርስ ነው የእግዚአብሔርን ሕግ ከማፍረስ ይሰውረን።